የቂቤ እምነት የለም፣ የምንገዛው የሚሸጥ እምነትም የለንም፣ ብዬ በሰራሁት ቪዲዮ ላይ ብዙዎቻቸው ኦርቶዶክሳውያን እውነት ነው ትክክል ነው እምነት አይሸጥም ብላችሁኛል። ይህን ያልኩበት ምክንያት ለምን ይመስላችኋል? የእግዚአብሔር ስጦታ ስለማይሸጥ፣ የእግዚአብሔር ስጦታን መሸጥ ደግሞ እርግማን ስለሆነ በሐዋርያት ሥራ ምዕራፍ ስምንት ቁጥር አስራ አራት ጀምራችሁ ስታነቡ ሐዋርያቱ በምዕመናን ላይ እጃቸውን እየጫኑ መንፈስ ቅዱስን ሲያሳድሩ አየና፣ አንድ ሲሞን የሚባል ጠንቋይ አሀ ይሄ ነገርማ ከሐዋርያት ላይ ያደረውን መንፈስ ቅዱስ በገንዘቤ ገዝቼ በገዛውት መንፈስ ቅዱስ ደግሞ እጄን እየጫንኩ በምዕመናን ላይ እየፈወስ ታምራት እያሳየው እነግሳለሁ እከበራለሁ ብሎ አሰበና፣ መንፈስ ቅዱስን ሊገዛ ከሐዋርያት ሞከረ። ሐዋርያት ደግሞ መንፈስ ቅዱስን ሊገዛ በመሞከሩ ገስጸውታል ማለት ነው። መንፈስ ቅዱስ ማለት የእግዚአብሔር ስጦታ የሚሰጠን ልዩ ልዩ ጸጋ ማለት ነው። የእግዚአብሔርን ጸጋና ስጦታ መሸጥ መግዛት ደግሞ ያስረግማል። ስለዚህ የቅቤ እምነት የበሶ እምነት የሰናፍጭ እምነት እያሉ በገንዘብ እየተገዙ ወደ ቤተ ክርስቲያን ገብተው በገንዘብ የሚሸጡ እምነቶች ትክክል አይደሉም፣ መጽሐፍ ቅዱሳዊም አይደሉም። የእኛ ቤተ ክርስቲያንም አታውቀውም። በታሪክም የሚሸጥ እምነት አይቸ ስለማላውቅ ማለት ነው። እምነት ማለት በመሰረቱ እግዚአብሔርን አምነን ቅዱሳኑን አምነን እግዚአብሔር በቅዱሳኑ ላይ አድሮ ይፈውሰናል ብለን አምነን ወደ ቤተ ክርስቲያን ሄደን ባገኘነው ነገር ሰውነታችን ስንቀባው መዳን እንጂ እኛ ተፈላስፈን በገንዘብ ገዝተን በውድ ነገር ገዝተ ነው የምንፈወስበት የእግዚአብሔር ስጦታ የለም። በመጽሐፍ ቅዱስ ስታነቡ ያቺ ከአስራ ሁለት ዓመት ጀምሮ ደሚፈሳት የነበረችው ሴት መጀመሪያ ክርስቶስን ባሰበች ጊዜ ወደ ክርስቶስ መሄዷን ባሰበች ጊዜ ምንድን ያደረገችው? አመነች። እምከመ ገሰስኩ ጽንፈ ልብሱ አሀዩ የክርስቶስን የልብሱን ጫፍ ብነካ እንኳን እፈወሳለሁ አለችና ውስጧን አሳመነችው በእግዚአብሔር ላይ ያላትን እምነት ትልቅ አደረገችውና ወደ ክርስቶስ ሄደች። ከዚያ በኋላ ክርስቶስ እሷን ፈውሶ ምንድን ያላት መጨረሻ ላይ አ አንቺ ሴት እምነትሽ አድኖሻል እና ወደ ቤትሽ ሂጂ። መጽሐፍ ቅዱስ ስታነቡ እምነት አድኖዋል፣ እምነትሽ አድኖሻል ጌታ ያላቸው ማለት ነው። እናም እኛ የምንፈውሰው እምነታችን ትልቅ ሲሆን ነው። እግዚአብሔር ይፈውሰናል ብለን ስናምን ነው። እውነት እግዚአብሔርን የምናምነው በእግዚአብሔር ላይ ያለን እምነት ትልቅ ከሆነ፣ እግዚአብሔርን የምንተማመንበት ከሆነ እኮ ወደ ቤተ ክርስቲያኑ ሄደን የካህኑን ልብስ ዛሬ ዳስሼ ዕድን አለው ብለን ልባችን ብናሳምነው፣ እግዚአብሔርን ብናምነው እኮ እግዚአብሔር ሊፈውሰን ይችላል። ምክንያቱም የሚፈልገው እግዚአብሔር የእኛን ልቡና መሰበር፣ የእኛን መመለስ፣ የእኛን ንስሐ ስለሆነ የሚፈልገው እግዚአብሔር ይፈውሰናል ማለት ነው። እናም እምነት አትግዙ፣ አምናችሁ ሂዱ፣ ጸበል ተጠመቁ፣ ጸበል ጠጡ፣ ስጋ ወደሙ ተቀበሉ፣ ትፈወሳላችሁ። እምነት ካለን ማለት ነው። ሁላችን እውነት ነው። በሽታ ክፉ ስለሆነ በበሽታ የተያዙ ሰዎች በልዩ ልዩ ደዌ ሥጋ የተያዙ ሰዎች በዚህ መድኃኒት አለ፣ በዚህ መድኃኒት አለ ከተባሉ መሮጣቸው አይቀሬ ነው። ነገር ግን እሱ አይጠቅምም። በዚህ ዘመን የእኛን ድክመት የእኛን የበሽታ ጽናት ሳይኮሎጂ አጥንተው እኛ በታመምንበት ዘዴ ይመጡና ከዚህ ፈውስ አለ ብለው መሸቀል የሚፈልጉ ሰዎች አሉ ማለት። ስለዚህ አዳዲስ የሚመጡ ነገሮችን ባለመቀበል፣ መጽሐፍ ቅዱስን በማንበብ የቤተ ክርስቲያንን ታሪክ በማንበብ ስርዓተ ቤተ ክርስቲያንን በመጠየቅ በማወቅ ከእንደነዚህ አይነት ተግባራት መቆጠብ ተገቢ ነው ለማለት ፈልጌ፣ ሁሌም የምጮኸው ሥርዓተ ቤተ ክርስቲያን እንዲከበር፣ አጭበርባሪዎች እንዳይበዙ፣ የእኛን ድክመት አይተው በድክመታችን ላይ ደግሞ ከእግዚአብሔር ጋር የሚያጣሉን ሥርዓተ ቤተ ክርስቲያን የሚያስጥሱን ሰዎች ስለሚበዙ እነሱን መጠንቀቅ ያስፈልጋል። ሥርዓተ ቤተ ክርስቲያን ማክበር ያስፈልጋል። ከምንም በላይ ግን እግዚአብሔርን ማመን ይገባል ማለት ነው።